ከንዴት የተነሳ ራሳችሁን መቆጣጠር አቅቷችሁ መጥፎ ውሳኔ ወስናችሁ ወይም ደግሞ የምትጸጸቱበትን ነገር አድርጋችሁ ታውቃላችሁ? ይህ የአብዛኞቻችን ችግር ስለሆነ መልሳችሁን መገመት አይከብድም። ሕይወት ትዕግስታችንን በሚፈታተኑ በብዙ ውጣውረዶች፣ ያልተጠበቁ አጋጣሚዎች እንዲሁም አስቸጋሪ ሰዎች የተሞላች ናት። ስለሆነም እነዚህን ሁኔታዎች የምናስተናግድበትና ምላሽ የምንሰጥበት መንገድ በቀጣይ ህይወታችን ለሚኖርን ነገር ትልቅ አስተዋጽኦ አለው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ እንደምናላችሁ። በዛሬው ፕሮግራማችን ራስን የመቆጣጠርና የማረጋጋት ጥበብ ያስተምረናል ብለን ያሰብነውን ታሪክ ይዘንላችሁ ቀርበናል። ተከታተሉ። በአንዲት ትንሽዬ መንደር ውስጥ የሚኖር አንድ ወጣት ነበር። ወጣቱ ደግና ስራ ወዳድ ቢሆንም አንድ ትልቅ ድክመት ነበረበት። ይህም ንዴቱን መቆጣጠር አለመቻልና ግልፍተኝነት ነበር። በትናንሽ ነገሮች ቶሎ ይበሳጫል። ሰው በእሱ ሀሳብ ሳይስማማ ሲቀርም ይናደዳል። እንዲሁም አንድ ነገር ባቀደው መልኩ ሳይሄድለት ሲቀር ጭንቀት ውስጥ ይገባል። በዚህ ምክንያት ከቤተሰቦቹና ከጓደኞቹ ጋር ተስማምቶ መኖር ይከብደዋል። አንድ ቀን ከጓደኛው ጋር የጋለ ግጭት ውስጥ ገብተው ከተጨቃጨቁ በኋላ አንድ ወንዝ ዳርቻ ሄዶ በመቀመጥ ለምንድን ነው ግን እንደዚህ የምሆነው? ለምንስ ነው ስሜቴን ተቆጣጠሬና ተረጋግቼ ማውራት ያቃተኝ? ሲል ለራሱ አሰበ። ለጥያቄዎቹም መልስ ለማግኘት ወደ አንድ ጠቢብ መኖሪያ ጉዞውን ጀመረ። ከረጅም ጉዞ በኋላ ጠቢቡን ማግኘት ቻለ። እንደደረሰም ሰላምታ ሰጥቷቸው ሄዶ ካጠገባቸው ተቀመጠ። አባቴ ዕለት ተዕለት ከንዴትና ከበስጭት ጋር እታገላለሁ። በዚህ ምክንያት ነገሮችን ሳላስተውልና ሳላመዛዝን የማይሆን ምላሽ እሰጣለሁ። ስሜቴንና ድርጊቴን መቆጣጠር የምችልበትን መንገድ ያስተምሩኝ። በማለት ጠየቃቸው። ሽማግሌውም ልጄ አንድ ታሪክ ላጫውትህ። በአንድ ወቅት ከእውቀቱና ከስኬታማነቱ ባለፈ በፈታኝ ሁኔታዎች ውስጥ ተረጋግቶ ነገሮችን በማሳለፍ ችሎታ የሚታወቅ አንድ ነጋዴ ነበር። ከእለታት አንድ ቀን ይህ ነጋዴ ከመርከበኞች ጋር በመሆን ሸቀጣሸቀጥ በባህር በማጓጓዝ ላይ ነበር። በጉዞአቸው መሀል ግን ኃይለኛ ማዕበል ተነስቶ መርከባቸውን ያነውጠው ጀመር። መርከበኞቹም በጣም ተረብሸው ስለነበር ከመሃላቸው አንዱ ወደ ነጋዴው በመሄድ አውሎ ንፋሱ በጣም ኃይለኛ ነው፣ ሁላችንም በጣም ተጨንቀናል አንተ ግን ያለንበትን አደጋ እያየህ እንዴት ነው ተረጋግተ መቀመጥ የቻልከው በማለት ይጠይቀዋል። ነጋዴው እየተንቀጠቀጠ ያለውን ሰማይ ቀና ብሎ ተመለከተው። ከዚያም ፊቱን ወደ ሰውየው መለሰና ረጋ ባለ ድምጽ፣ እስቲ ንገረኝ። ከተሸበርኩ አውሎ ንፋሱ ይበርድልኛል? በፍርሃት መጨነቄስ መውጫ መንገድ ያበጅልኛል? በማለት ጥያቄውን በጥያቄ መለሳለን። ቀጥሎም አውሎ ንፋሱና ማዕበሉ ከኔ ቁጥጥር ውጪ ናቸው፣ አእምሮዬን ግን እኔ መቆጣጠር እችላለሁ። ስለዚህ ተረጋግቼ ባስብ እኔ መቆጣጠር የምችለውን የተሻለ ውሳኔ መወሰን እችላለሁ አለው። በመቀጠል ነጋዴው መርከበኞቹን ሰብስቦ አቅጣጫቸውንና የመርከቧ ሚዛን እንዲያስተካክሉ አዘዛቸው። የእሱ የተረጋጋ የአመራር ስልት ትኩረታቸውን እንዲሰበስቡ በማድረጉና አውሎ ንፋሱም ጋብ በማለቱ ምንም ጉዳት ሳይደርስባቸው ወደ ወደቡ ደረሱ። ቀደም ሲል በፍርሃት ተወጦ የነበረው መርከበኛ ወደ ነጋዴው ቀረብ ብሎ እንዴት በዚህ ደረጃ እንዲህ ራስን መግዛትና ስሜትን መቆጣጠር ተቻለህ ብሎ ጠየቀው ነጋዴውም ፈገግ አለና ህይወት ሁልጊዜ ውስጣዊም ሆነ ውጫዊ የሆነ ማዕበል ይዛ እንደምትመጣ ተምሬያለሁ ነገር ግን መፍትሄው ያለው ማዕበሉ እንዳይቆጣጠረን አድርጎ በጥበብ ማለፍ መቻሉ ላይ ነው በማለት መለሰለት ጠቢቡ ታሪኩን ሲጨርስ ወደ ወጣቱ ዞሮ አንተም ቶሎ እንድትናደድና እንድትበሳጭ የሚያደርግህ ውስጣዊ የሆነው ከአእምሮህ የሚመጣ ማዕበል ነው። እዚህ ላይ ጥያቄው የሚሆነው ራስህን በዚያ ማዕበል ውስጥ ተውጠህ እንድትቀር ታደርጋለህ ወይስ ስሜትህን በጥበብ ተቆጣጥረህ ለማለፍ ትሞክራለህ? ወጣቱም ቃላቶቹን በጥንቃቄ አብስልስላቸው ነበር ስለሚሰማው እያንዳንዱ ስሜት በዚህ መልኩ አስበ አያውቅም ነበር። የተወሰነ ሲያስብ ከቆየ በኋላ ግን እኮ ስሜትን መቆጣጠር ሲናገሩት ነው እንጂ የሚቀለው ሲያደርጉት ከባድ ነው። ምንድነው ማድረግ ያለብኝ በማለት ጠየቀ። ጠቢቡም ልክነህ ልጅ ልምምድ ይጠይቃል። ለዚህ የሚጠቅሙን አንዳንድ ነገሮች ልንገርህ። መጀመሪያ ማድረግ ያለብህ ያለህበትን ሁኔታና እየተሰማህ ያለውን ስሜት መገንዘብ መቻል ነው። ብዙ ሰዎች ከቁጥር ውጭ ሆነው የማይሆን ውሳኔ የሚወስኑት ስሜታቸውን መገንዘብ ስላልቻሉ ነው። በተቆጣህ ወይም በተበሳጨህ ጊዜ ወዲያውኑ ምላሽ አትስጥ። በረጅሙ ትንፋሽ ውሰድና ትንሽ ቆም ብለህ በውስጥህ ምን እየተከናወነ እንዳለ ተመልከት። ስሜቶች ተፈጥሯዊ ቢሆኑም እነሱ ሊቆጣጠሩን ሳይሆን እኛ ልንቆጣጠራቸው ይገባል። በእነሱ ተገፋፍተን ከምንወስደው እርምጃ በመቆጠብ የምናደርገው ነገር ሁኔታውን ያሻሽለዋል ወይስ ያባብሰዋል ብለን ማሰብ አለብን። ይህን ማድረግ ከቻል ሁለተኛውና ወሳኙ ነገር የሚሆነው ምላሽ የምትሰጥበትን መንገድ መምረጥ ይሆናል። በንዴት ከመመለስና ቆይተህ የምትጸጸትበትን ነገር ከመናገር ይልቅ በተረጋጋ መልኩ ማለት የምትፈልገውን ነገር መግለጽ መቻል አለብህ። ነገር ግን ይህን በአንድ ጊዜ ማድረግ መልመድ ከባድ ነው፣ ተከታታይነት ያለው ልምምድ ይጠይቃል። ትንፋሽ በመውሰድ በማስተዋል እና ነገሮችን በማሰላሰል አእምሮህ እንዳይናወጥና ተረጋግቶ መወሰን እንዲችል ማለማመድ አለብህ። ወጣቱ ልጅ ከሽማግሌው ባገኘው ምክር ተደስቶና አመስግኖ ወደ መጣበት ተመለሰ። ሕይወት ፈታኝ ሁኔታዎችን እንዲሁም ትዕግስታችንን የሚፈታተኑ ሰዎችን በማምጣት ይፈትነናል። እኛ ላይ የሚመጣውን ነገር ሁሉ መቆጣጠር አንችልም። ነገር ግን ሁኔታውን የምንቀበልበትና ምላሽ የምንሰጥበትን መንገድ መቆጣጠር እንችላለን። በትንሽ ነገር ተበሳጭታችሁ ሙሉ ቀናችሁ የተበላሸበትን ወይም ደግሞ በእንዴት በተናገራችሁት ነገር በኋላ ላይ የተጸጸታችሁበትን ጊዜ አስታውሱ። ለዚህ ነው እነዛ ስሜቶች እኛን እንዲመሩን ሳይሆን እኛ ስሜቶቻችንን መቆጣጠርና መምራት መቻል ያለብን። ትልቁ ጥንካሬ ሌሎችን ማሸነፍ መቻል ሳይሆን ራስን መቆጣጠርና መግዛት መቻል ነው። ራሳችንን መቆጣጠር ሲያቅተን ላለንበት ፈታኝ ሁኔታ ራሳችንን አሳልፈን እንሰጣለን። ልክ እንደ ነጋዴውና መርከበኞቹ ታሪክ ማለት ነው። መርከበኞቹ በማዕበሉ ተደናግጠው ራሳቸውን መቆጣጠር አቅቷቸው የነበረ ቢሆንም፣ ነጋዴው ግን በፍርሃት መሸበር ሁኔታውን ከማባባስ ባለፈ ማዕበሉን እንደማያቆምለትና እንደማያድናቸው ስለሚያውቅ ስሜቱን ተቆጣጥሮ ህይወታቸውን ማትረፍ የሚችልበትን መንገድ ነበር ሲፈልግ የነበረው። እኛም ማድረግ ያለብን ይህንን ነው። ለምሳሌ ከሰው ጋር አለመግባባት ውስጥ ብንገባ በንዴት መልስ ከመመላለስ ይልቅ ተረጋግተን ለመነጋገር መሞከር፣ ካልሆነ ደግሞ ነገሩ እስኪበርድ ጠብቆ በመነጋገር መፍታት መቻል ይኖርብናል። በሌላ በኩል ደግሞ ነገሮች እኛ ባሰብናቸው መንገድ ሳይሄዱልን ቢቀሩ ጭንቀት ውስጥ ከመግባት ይልቅ ከኛ ቁጥጥር ውጭ የሆነውን ትተን እኛ ማስተካከል የምንችለው ነገር ላይ ትኩረት አድርገን መስራት ይኖርብናል። አስታውሱ፣ እናንተን የሚገልጻችሁ በህይወታችሁ ላይ የሚደርሰው ነገር ሳይሆን የመጣባችሁን ፈተና የምትቀበሉበትና ምላሽ የምትሰጡበት መንገድ መሆኑን አውቃችሁ ህይወታችሁን ቀላል እና የተሻለ ለማድረግ ሞክሩ። እያለን ለዛሬ ያዝነውን በዚህ አበቃ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።